በብዙ አይነት ጥቅማ ጥቅም የሰው ልጅ ታስሯል። አሁን በራስ ወዳድነት ታስሯል። በጊዜያዊ አላፊ ጠፊ በሆነ ነገር ሁላችን ታስረናል። ሁል ጊዜም ምህረትን ያስፈልገናል። ለዚያ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ስብሃት ለእግዚአብሔር እዘ አውረሰነ መንግስቶ ሰማያዊተ ሰማያዊ መንግስቱን ላወረሰን አምላካችን ስሙ ለዘላለም የተመሰገነ ይሁንልን። ክቡር አባታችን መምህር ወቆሞስ የኔታ ገብረ እግዚአብሔር አስማረ የገዳም መውንያት አቡነ ሀራ ድንግል አንድነት ገዳም አበምኔት የተከበሩ አባታችን የኔታ ኤርምያስ ሰው መሆን የደብረ ምረት ቁስቋም ማርያም ቤተክርስቲያን ትርጓሜ መጻሕፍት የቅኔ መምህርና እንዲሁም የቅዳሴ መምህር የተከበሩ መምህራችን የኔታ መዓዛ የቅዳሴ ምስክር መምህር፣ የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? በዚህ ቦታ የሰበሰበን አምላክ ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁንልን። እንኳን አደረሳችሁ። እልል ብላችሁ እግዚአብሔር ና መስግኑት። እስኪ ዛሬ እንደሚታወቀው የተሰባሰብንበት ምክንያታችንና ዋናው ታላቁ አላማችን የአባታችን የጻድቁ የአቡነ ሀራ ድንግል የተወለዱበት ዕለት ነው። ይህንም ዕለት አስመልክቶ በዚህ በዛሬው ዕለት የተሰበሰብን ከበዓላቸው አክብለን በዓሉን ረድኤትን ለማግኘት በረከትን ለመሳተፍ ከሩቅ ቦታም ከቅርብ ቦታም የመጣ የሰው ልጅ ሁሉ አለና ለሁላችንም እግዚአብሔር በረከቱን ያድለን። ላክልን ምህረትን ላክልን ይቅርታ ሐራ ድንግል ባንተ እስረኛው ይፈታ፣ ላክልን ምህረትን በሉ እስኪ ላክልን ይቅርታ። ይሄ አሁን የዘመራችሁት በዝማሬ ያመሰገናችሁበት ክፍል ነው። ምህረትን እግዚአብሔር ላክልን ተብሎ የሚጠየቀው በቅዱሳን በጻድቃን በሰማይታት በመላእክት በአባቶቻችን በአበው መነኮሳት በእናቶቻችን መማው መነኮሳያት በእነዚህ ጸሎት ሁሉ እግዚአብሔር ይቅርታ ላክልን ተብሎ ይጠየቃል። በቅድስ ቤተ ክርስቲያንም እናትነት በቅድስ ቤተ ክርስቲያንም አማላጅነት በቅድስ ቤተ ክርስቲያንም ጸሎት እግዚአብሔር ምህረት ላክልን ተብሎ ይጠየቃል። አምላካችን ምህረት ይላክልን ለሁላችን፣ ሰላም አንድነት ለሀገራችን ይላክልን። እና ላክልን ምህረትን፣ ላክልን ይቅርታን ነው። ምህረትን እግዚአብሔር ላክልን ስንለው እርሱን እኛ ተናግረን እንለምናለን። ነገር ግን ምህረት በሚገለጽባቸው ቃል ኪዳን በሰጣቸው ለእግዚአብሔር ቅርብ በሆኑት በቅዱሳን ላይ አድሮ እግዚአብሔር ምህረትን እንዲሰጠን ሁል ጊዜ እንጠይቀዋለን ማለት ነው። በይቅርታው ሀገራችን እንዲጎበኝ ሰላምን እንዲልክልን በአንድነት ለመኖር የታመመው ጤናን ለማግኘት ያጣ ምግብ ለማግኘት የዕለት ምግቡን የዓመት ልብሱን የተሰደደው ስደተኛ ለመመለስ ሁሉ ምህረት ይፈልጋል። ምህረትን ላክልን፣ ምህረት ያስፈልገናል። የሰው ልጆች አምላክ ከሰማይ ወርዶ ሰው መሆኑ ለምህረት ነውና ማንም ቢሆን ያስፈልገዋል ምህረት። በቸርነቱ እግዚአብሔር ከሰጠን በኋላ ሁልጊዜም ጊዜ ምህረትን ያስፈልገናል። ለዚያ ነው ዛሬ ጻድቁ አባታችን አራድንግል የተወለዱበት ምህረትን እንዲሰጡ ነው። በአባትነታቸው በጸሎታቸው፣ በቃል ኪዳናቸው ምህረትን እንዲሰጡ እግዚአብሔር ምህረትን ሰጥቷል። ምህረትን ሲሰጥ ደግሞ ቅዱሳን እንዲወለዱ ሆኗል። ሰማዕታት በደም ምስክር እንዲጸኑ ሆኗል። ጻድቃን በገዳም ገብተው እንዲጸልዩ፣ በጾማቸው በጸሎታቸው ሀገር እንዲሰሩ፣ ሀገር እንዲጠ ትውልድ እንዲገነቡ ሁኗል። እግዚአብሔር በድጋሚ ምህረትን ይላክልን። ላክልን ይቅርታ ነው። ይቅርታ የሚያስፈልገን ዘመን ነው። ይቅርታ የሚያስፈልገን ዘመን የእግዚአብሔርን ይቅርታ ለማግኘት ሰው እርሱ ሰው ከሰው ጋራ ይቅርታን መያዝ መቻል አለበት። እኛ ወንድሞቻችንን ይቅር እንዳልነ፣ እኛ ባይን የምናያቸውን ሰዎች ይቅር እንዳልነ አንተም ይቅር በለን ተብሎ እግዚአብሔር ለመጠየቅ ይቅርታን መጀመሪያ የሰው ልጅ ከዚህ ምድር ላይ መፈለግ አለበት። ይቅርታን መያዝ አለበት። ይቅርታን ካደረገ በኋላ ወደ እግዚአብሔር ይቅርታን ይጠይቃል። ከእግዚአብሔር ምህረትን ይፈልጋል። ከዚህ ዓለም ላይ ይቅርታን ሳይጠይቅ ምህረትን ቢፈልግ ከእግዚአብሔር ከላይ ቢፈልግ የሚሆን ነገር የለውም። ከዚህ ምድር ላይ ግን ይቅርታ ያስፈልገዋል። ዛሬ የሰው ልጅ የቂም በቀል የያዘበት፣ በቂም በቀል ልቦናው የተቋጠረበት፣ ልቦናው ቂም ብቻ የሚያ ሳበት ሰዓትና ጊዜ ለኔ ያለ ነው። ይህ አያስፈልግም። ይቅርታን ለመያዝ መታረቅ መጀመሪያ ያስፈልጋል። ምህረትን ለመፈለግ መጀመሪያ ሰው ጠላቱን ይቅር ማለት ይችላል። የተጣላውን ሰው ይቅር ማለት መቻል አለበት። በነገራችን ላይ ሰው ጠላት የሚለው የሰው ጠላት የለበትም፣ የዲያብሎስ ጠላት እንጂ የሰው ጠላት የለም። ጥንተ ጠላት የተባለው የሰው ልጆች ጠላት ዲያብሎስ ነው። የሰው ልጆች የሰው ጠላት የለም። ሰውን በሰው ላይ ጠላት የሚያደርገው ዲያብሎስ እየተነሳ ነው። ታዲያ ያነን ነገር ይቅርታ ለማድረግ የእግዚአብሔርን ምህረት ለማግኘት ሰው የሚያየውን ወንድሙን ይቅር ማለት አለበት። እህቱን ወንድሙን ይቅር ማለት አለበት። እናት አባቱን ይቅርታ ማድረግ መቻል አለበት። ምህረትን ለማግኘት እኔም የሚሆነው ላክልን ይቅርታ ላክልን ምህረትን፣ ላክልን ይቅርታ ሃራ ድንግል ባንተ ስረኛው ይፈታ ነው። በቅዱሳን አባቶቻችን ጸሎት የታሰረው በኃጢአት የታሰረው በምኞት የታሰረው በጥላቻ የታሰረው በዘረኝነት የታሰረው በክፉ ምኞት ሁሉ የታሰረው በቅዱሳን አባቶቻችን ቃል ኪዳን ስለሚፈታ ልቦናን ማንጻት ያስፈልጋል። ይቅርታን ለመፈለግ መታረቅ ያስፈልጋል። ወደ ምህረቱ ቦታ መምጣት ያስፈልጋል። የእግዚአብሔርን ይቅርታ ቸርነቱን መጦ በረከቱን ለማግኘት ቸርነቱን መማጸን ያስፈልጋል። በምህረቱ ጥላ ውስጥ ላይ የሰው ልጅ መላለስ መቻል አለበት። ይህ ከሆነ ይቅርታን ያገኛል፣ በረከትን ያገኛል፣ ምህረትን ያገኛል። የእግዚአብሔር ቸርነት በእርሱ ላይ ይወርዳል ማለት ነው። ታዲያ ቅዱሳን አባቶቻችንን እግዚአብሔር የሰጠን ለድኅነት ነው፣ ለይቅርታ ነው፣ ለምህረት ነው። በዛሬው ዕለት አባታችን አራ ድንግል ተወልደው ወደዚህ ብርሃን ዓለም የመጡት ከጨለማ ዓለም የነበሩት ወደ ብርሃን ዓለም የወጡት ለምህረት ነው፣ ለይቅርታ ነው አማላጅ የሚያስፈልገው ትውልድ ነው። ጸሎቱን ወደ እግዚአብሔር የሚያቀርብለት፣ ልመናውን ከእግዚአብሔር ዘንድ የሚያደርስለት የሚያቀርብለት ያስፈልገዋልና እግዚአብሔር ለዛ ምህረትን ሲሰጥ ነው። በጸበሉ ያድነናል፣ በእምነታቸው ያድነናል፣ በጸሎታቸው ያድነናል፣ በቃል ኪዳናቸው ያድነናል። በዚህ ሁሉ ይቅርታን ምህረትን እግዚአብሔር ይሰጠናል። ነገር ግን እኛ ለይቅርታው ለምህረቱ የተገባን ሆነን መገኘት መቻል አለብን። ለዚያ የከቀረብን እግዚአብሔር የማይሰጠን ነገር የለምና ምህረትን እግዚአብሔር ለሁላችን ይላክልን። ላክልን ምህረትን በሉ እስኪ ላክልን ይቅርታ፣ አረ ድንግል ባንተ እስረኛው ይፈታ። እንግዲህ በብዙ ነገር ታስረናል ዘመዶቼ። በዚህ በስምንተኛው እሺ ምን ያልታሰርንበት ነገር አለ? ምን ያልታሰርንበት አለ? አብሮ የማይበላ አብሮ የማይጠጣ አብሮ የማይኖር አብሮ የማይታሳሰብ እናት አባት ከልጁ ጋር ልጅ ከእናት አባቱ ጋር አብሮ የማይኖርበት ዘመን ላይ ነው ያለነው። በዚህ ዘመን ላይ ያለ ነው። ከዚህ ሰዓት የደረሰ የሰው ልጅ እዴ ይቅርታን ብቻ ላክልኝ አይደለም አንጋጦ ወደ ላይ ይቅርታ፣ ይቅር ማለት ያስፈልጋል። መጀመሪያ ምሕረትን መፈለግ ያስፈልጋል። መጀመሪያ ራስን ወደ እግዚአብሔር ካቀረቡት ሁሉ ነገር መያዝ ይቻላል፣ ሁሉ ነገር ማግኘት ይቻላል። ነገር ግን ከዚያ የኃጢአት ጎዳና ሁሉ መውጣት መቻል አለበት፣ ይቅርታን መያዝ አለበት። ይሄ ከሆነ እግዚአብሔር ሁሉን ሀብት ይሰጣል። ሁሉንም ነገር ይሰጣል። እግዚአብሔር ይቅርታውን ያወርዳል። ከዚህ በላይማ በስጋው ይቅርታውን ከመስጠት በደሙ ይቅርታን ከመስጠት መስቀል ላይ ተሰቅሎ ይቅር ከማለት የአምስት ሺህ አምስት መቶ ዘመን የዳደብ ዳቤን ከመፋ ከመቅደድ እዚህ በላይማ ምን ያደርግልን? ከዚህ በላይ ምን ይስጠን። አሁን እኛ ይቅርታን ስንፈልገው ሁሉ ማግኘት ይፈልጋል። ሁሉ ሰርቶ መክበር ይፈልጋል ጤና ማግኘት ይፈልጋል። በሰላም መኖር ይፈልጋል። በሰላም መኖር ሲፈልግ ግን የራሱን ሰላም ማግኘት ብቻ እንጂ የሚፈልገው ለወዳጅ ዘመድ ሰላምን አያስብም። ካጠገብ ላለው ላይ ጓደኛው ላይ ሰላምን አይመኝም። በሀገር ላይ ላለው ነገር ሁሉ ሰላምን አይመኝም። ማደፍረስ ነው ማንኛውም ነገር የሚታየው። ያ ሁኖ ሰላም አይገኝም። አሪያ ይቅርታን ለማግኘት ግን መጀመሪያ ምህረትን ማየት ያስፈልገዋል። ከዚህ ላይ ይቅርታን መስጠት ያስፈልገዋል። በብዙ አይነት ጥቅማ ጥቅም የሰው ልጅ ታስሯል። አሁን በብዙ ጥቅም በራስ ወዳድነት ታስሯል። በጊዜያዊ አላፊ ጠፊ በሆነ ነገር ሁላችን ታስረናል፣ በዚህ ተይዘናል። ከዚህ ነገር ሁሉ ነጻ ለመውጣት መጀመሪያ የእግዚአብሔርን ይቅርታ ከመፈለግ እኛ ይቅርታን መያዝ ያስፈልገናል። በዚህ ምድር ላይ መተሳሰብ ያስፈልጋል። አሁን እንደው ሁሉ ሰው አብሮ ነው የሚኖረው አብሮ ይበላል ይሆን አብሮ ይነጋገራል ይሆን አብሮ ይተሳሰባል ይሆን አብሮ የሚደጋገፍበት ነገር እኮ በአንድነት የለም ህብረት የለም። አራዊት በአንዱ ነው በሚበሉበት ጊዜ የሰው ልጅ አንዱ ነው መመገብ አቅቶታል። አራዊት ባንዱ ነው በሰላም በሚኖሩበት ጊዜ የሰው ልጅ አንዱ ነው በሰላም መኖር አቅቶታል። የሰውነት ባይሪውን ትቶ ወጧልና እግዚአብሔር ወደ ሰውነት ህይወታችን ይመልሰን። እና እግዚአብሔር በዛሬው ዕለት ጻድቁ አባታችን አቡነ አራ ድንግልን ሲሰጠን ለምህረት ነው፣ ሌላና ነገር አይደለም። ለምህረት ነው። መጠንሳ የምንገባበት ነው። ስጋውን ደሙን የምንቀበልበት ነው። የእግዚአብሔርን ይቅርታ ዘወትር የምንማጸንበት ይህን ሁሉ ነገር ያገኘነው እግዚአብሔር ምሮን ነው። እግዚአብሔር ሰጦን ነው። በይቅርታው ያደረገልን ታላቅ ቅድስና ህይወት ነው። ይህን ትልቅ ሀብት ነገር ማወቅ ያስፈልገናል። ይህን ትልቅ ሀብት መገንዘብ ያስፈልጋል። ይህን ትልቅ ሀብት ታዲያ እንዲያው በዚህ ዘመን ላይ የሰው ልጅ ሲነካከ ሲባላላ ሲገዳደል ብዙ አይነት ወህይወት ውስጥ ሲገባ የማይ ሰው ልጅ ላይ የማይጠበቀው ነገር ብዙ ጊዜ እየተሰራ ሲታይ ይሄ ነገር እንዴት እንዲሆነ? ይህ ሰላም እንዴት ጠፋ እንዴ አይነ ደረጃ ውስጥ እንዴት ደረስን? ብሎ ይሄ መናገሩ ይቻል ነገር የለውም። ነገር ግን ለሚያምን ሁሉ ይቻላል ተብለን ተነግሮናል። አምነን እግዚአብሔርን ከጠየቅ ነው የምናጣው ነገር የለም። አምነን እግዚአብሔርን ደጅ ምን ምን ጠብቀውና ምን ጸነው ከሆነ ሁሉንም ነገር እግዚአብሔር ይሰጠናል። ላክልን ምህረትን ላክልን ይቅርታ አራ ድንግል በአንተ እስረኛው ይፈታ። እግዚአብሔር ከእስራችን ይፍታን። እንግዲህ ዛሬ ጻድቁ አባታችን አቡነ አራ ድንግል መጥተዋል የተወለዱበትን ዕለት ለማክበር በዚህ ለሰዓት ተሰብስበናል። ከዚህ ደርሰናል። እኔ በዚህ ላይ ይብቃኝ። ታቦተ ህጉ እየወጣ ነው። በዝማሬ ተነስተን እልል እያልን እግዚአብሔርን አገልግለን ታቦተ ህጉን አክብረን ከብረን በኋላ ላይ አባቶቻችን ስላሉ ስለሚያስተምሩን በዚህ ላይ ይብቃን። ወደ መዝሙር ነን ቅድም ማለት